ሰላም የተወደዳችሁና የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ። ይህ ወገግታ ሚዲያ ነው። በዛሬው መርሃ ግብራችን እውን ኢትዮጵያ ስልጡን ሀገር ነበረችን በሚል በወጣቱ ደራሲ በያዕቆብ ብርሃኑ የተከተበውንና በአንዳንድ ግለሰቦችና በመንግስታት ደረጃ ለዘመኑ የስልጣኔ መሰናክል ተደርጋ በምትወሰዱ ቤተ ክርስቲያን ዙሪያ የተጻፈውን አወዛጋቢ ጽሑፍ አቅርብላችኋለሁ። ሰናይ ቆይታ። ደራሲው እንዲህ ሲል ይጀምራል። የዘርፉ ባለሙያዎች አንድ ጥናታዊ ስልጣኔ የተሟላ ስልጣኔ ነው ለመሰኘት ቢያንስ ከተሞች፣ የማህበረሰብ አወቃቀር፣ ሃይማኖት፣ የተደራጀ መንግስት የጽህፈት ቋንቋ፣ ባህልና ሳይንሳዊ ፈጠራን ያካተተ ሊሆን ይገባል ይላሉ። በእርግጥ ከናፓታም ተነስተን ከይኋ ኢትዮጵያ እንደ አክሱም፣ አዶሊስ፣ ሀረር፣ ጎንደር የመሳሰሉ ታላላቅ ከተሞች ነበሯት። ከጥቂቶች በስተቀር አብዛኛው አውሮፓዊ እንደ ዘላን በዋሻዎች መካከል እየኖረ የበቆሎ ገንፎ በሚበላበት ዘመን ኢትዮጵያውያን ግን በራሳቸው ፊደል ይጻጻፉ ነበር። ሞዛርትና ቢትሆቭን ከመወለዳቸው 1200 ዓመት በፊት አሜሪካ እንደ ሀገር ከመቆርቆሯ ሺህ ዘመናት አስቀድሞ ኢትዮጵያዊ ያሬድ ግን ሙዚቃን በኖታ እየጻፈ ይራቀቅ ነበር። ታሪክ የመዘገበውን ብቻ እንኳን ብንጠቅስ ከክርስቶስ ልደት አንድ ሺህ ዓመታት በፊት ኢትዮጵያ ንጉሳዊ መንግስታት ነበሯት። ነገስታቶቿ ትልልቅ መርከቦችንና የመስኖ ቦዮችን ያስተዳድሩ ነበር። በዚህ አግባብ ካየነው በእርግጥ ኢትዮጵያ ስልጡን ሀገር ነበረች። ወሰኑ በየጊዜው ሊሰፋ ሊጠብብ ቢችልም ከህንድና ከቻይናም በላይ የኢትዮጵያ ስነ መንግስታዊ ስርዓት ከቅድመ አክሱም ዘመን ጀምሮ ሳይከስም መቀጠሉን ሪቻርድ ፓንክረስትና መሰል የዘርፉ ጠበብት ደጋግሞ መስክረዋል። ነገር ግን ኢትዮጵያውያን ከተሞች ቢኖራቸውም ቅሉ ነገስታቱ ዘላኖቹ ነው አልፈዋል። የነገሥታቱ አጀብ ለሺህ ዓመታት እንዳንበጣ መንጋ የሚያልፍባቸውን አካባቢዎች ሁሉ ጠራርጎ የሚበላ ገና በሩቅ ሲጠራ ለነዋሪዎቹ ሽብርን የሚነዛ ወራሪ ተሰሪ ነበር። ኢትዮጵያ የአፍሪካ ብቸኛው የፊደል ገበታ ባለቤት ብትሆንም ቅሉ የሚራቀቁበት ጥቂት የሰከሩ ደብተሮች ብቻ እንደነበሩ መናገር ለቀባሪ ማርዳት አይሆንብኝም ይሆን? ሌላው ህዝብና አንዳንድ ጊዜ የነገሥታቱም ሳይቀር ማንበብና መጻፍ የማይችሉ ጨዋዎች ሆነው አልፈዋል። ላሊበላን ከሚያህል አስደናቂ የውቅር አብያተ ክርስቲያናት ስብስብ ጥቂት መቶ ሜትሮች ርቀት ዛሬም ድረስ የሰዎች መኖሪያ የሆኑ ያዘመሙ ጎጆች ይታያሉ። ከነዚህ መከረኛ ቤቶች በባዶ እግሩ የተረማመዱ የሚወጡ ጉስቁል ፍጡራን በምናቤ ይታዩኛል። ዛሬም ድረስ በየመንገዱ የሚጸዳዱ ሰዎች አሉ። ከተማዋ በምሽት ለሚመለከታት በመብራት እጦት ከፊል በድን ሆና በኩራዝ ብቻ የምትስለመለም የሙታን ከተማ ትመስላለች። ከፋሲል ግንብ ጥቂት 100 ሜትሮች ርቀት እንኮየ መስክ የጎንደሩ ጨርቆስ የመሸገውን የዘቀጠ ሕይወት ጠንቅቄ አውቀዋለሁ። ዘወትር በምሽት ስንሸራሸር ፋሲል ግንብ ከህዝቡ ያኗኗር ስርት ጋር መጣጣም ተስኖት ለብቻው ጎስቁሎ እንግዳነት የተሰማው መስሎ ሳይው አለው። የአክሱማውያኑም እውነት ከዚህ የተለየ አይመስለኝም። ታዲያ እነዚህ ህዝቦች እኒህን እጹብ ድንቅ ሃውልቶችና ኪነ ሕንጻዎች ከሠሩ ከሰሩ በኋላ የት ሄዱ? ስልጣኔውስ እንዴት በኑሯቸው ሳይገለጽ ቀረ? የምር ስልጣኔ ነበረን። ለመሆኑ ላሊበላ ለላስቲው ምኑ ነው ይለናል ደራሲ ያዕቆብ ብርሃኑ። ደራሲው ይቀጥልና የአሜሪካ ቀደምት ህዝቦች ቀይ ህንዶች ምድርን ከልጅ ልጆቻችን ተዋስናት እንጂ ከአያቶቻችን አልወረስናትም ይላሉ። ይህ አባባል ታሪክም ግጥም አድርጎ ይሠራል። ወደዳችሁም ጠላችሁም አድዋን የወረስነው ከንጉሥ ምኒሊክ፣ ከራስ አሉላ ወይም ከደጃሽ ባልቻን ከመሳሰሉት አይደለም። አድዋ የልጅ ልጆቻችን የትውስጥ ጌጥ ነች። አያቶቻችን በአድዋ ሰንሰለታማ ተራሮች ተረተር በዚያች ቀውጥ የሰንበት ማለዳ ከሞት ጋር የተናነቁት ለአያቶቻቸው ዝና አልነበረም። ምናልባትም ለራሳቸው ክብርና ሞገስ ነበር ለማለት አልደፍርም። የዚያ ሁሉ አሰቃቂ ትንቅንቅ ምክንያት ለልጅ ልጆቻቸው የሚተርፍ ባርነትን ላለመሸከም የተደረገ መራር ተጋድሎ ይመስለኛል። ላሊበላንም ሆነ አክሱምና ፋሲል እንዲሁም የጀጎል ግንብ ለልጅ ልጆቻችን የተተወ ውድ ሀብት ነው። እናም የወረሱትን እንጂ የተዋሱትን ነገር መሸጥም ሆነ ማወደም በእውነቱ የተገባ አይደለም። እንዲያውም በቅጡ ማጥናትና አጉልቶ ማስረከብ የትውልድ ግዴታችን ይመስለኛል። የኢትዮጵያን ስልጣኔ ቀለማት ከአክሱምና ድኅረ አክሱም ዘመን ጀምረን ለመመርመር ከሞከርን ነገሩ ሌላ ገጽ ይለብሳል። ግርማ ሞገስ የተሰኙ ጸሐፊ ሰላማዊ ትግል በሚል ርዕስ በ2006 ዓ ም ለንባባ በቁት መጽሐፋቸው ካክሱም ወርቃማ ዘመናት ጀምሮ ኢትዮጵያ በድምሩ ከአምስት መቶ ዓመታት በላይ በርስ በርስ ጦርነት ስትናጥ አሳልፋለች ይሉናል። ታሪካችን ሙሉ ለሙሉ የጦርነትና የሁከት እንደመሆኑ ነገሩን እንደገና በቅርበት ለሚያጠነው በብጥብጥ የባከነው ጊዜ ከ800 እስከ 1000 ዘመናት ከፍ ሊል እንደሚችል ገምታለሁ። ዛሬም ከዚያ ዙሪት አልወጣንም። የሆነ ሶንና ራሱ ስልጣኔ ምንድን ነው? ፕሮፌሰር እንድሪያስ እሸቴ ሞደርኒቲ ኢትስ ታይትል ቱ ዘ አንኪክነስ ኤንድ ኢትስ አድቨንት ኢን ኢትዮጵያ በተሰኘ መጣጥፋቸው ፕሉራሊዝም ኢዝ ዘ ዲፕ ፋክት ኦፍ ሞደርኒቲ የሚል ሐሳብ አንስተዋል። ዝመናና ስልጠና የቅርብ ርቀት ልዩነት ሊኖራቸው ቢችልም ቅሉ፣ ዶክተር ሕጓለ ገብረ ዮሐንስ የከፍተኛ ትምህርት ዘይቤ በሚል ርዕስ በሰየሙት መጽሐፋቸው ስልጣኔን በቅጡ ለመረዳት ካልቸር ወይም የነፍስ የመንፈስ ወይም ውስጣዊ ስልጣኔና ሲቪላይዜሽን ወይም አካላዊ ወይም አፋዊ ስልጣኔ የሚሉ ሁለት ቃላት ጠቃሚ መሆናቸውን በአጽንኦት አብራርተዋል። ዶክተር ጓለ ይቀጥሉና የአውሮፓ የስልጣኔ ጉዞ አንድ አቅጣጫ ብቻ የተከተል አልነበረም። የአውሮፓ የህዳሴ ጉዞ ሁሉንም ሰብአዊ፣ ኪናዊ፣ ፖለቲካዊና ሳይንሳዊ ዘርፎች ማሻገር የቻለ ሁሉን አቀፍ የለውጥ ሂደት ነበር ይላሉ። በእርግጥ ዶክተር ጓለ ካልቸር ሲሉ የጠቀሱት የዳበረ ሁለንተናዊ ባህል ኢትዮጵያ ነበራት። ሆኖም ከውከት በተራረፉት ሽርፍራፊ የስክነት ዘመናት ውስጥ ሲስለመለም ስልጣኔው ከአክሱም ዘመን ጀምሮ በኃይል በተጫነው ክርስቲያናዊ አስተሳሰብ ምክንያት መወድሳዊ ገጽታን ተላብሷል። ብዝሃነትን ማክበር እንኳን ያኔ ዛሬም ልንቀበለው የተቸገርነው ዝመና ይመስላል። የሐሳብ፣ የሃይማኖት፣ የኪነት፣ የፈጠራ ብዝሃነትንና መራቀቅን መቀበል ለሺ ዓመታት አቀበት ሆኖብናል። በደቂቀ እስጢፋዎች በተቀባትና ተዋህዳት ጉንጫ አልፋ ክርክሮች ሰበብ በአንድ ክርስቶስ ስም በተመዘዙ ሁለት መንታ ሴፎች የተቀሉ ዕልፍ አንገቶችን ማን ይረሳል? ለቁጥር የሚታክቱ አድባራትን፣ መስጅዶችን ገንብተናል። ግን ምንም መንገድ ግን አንድ ወይም ሁለት ድልድዮች ብቻ ዛሬም ድረስ በእግርና በበቅሎ ብቻ የሚደረስባቸው ጠረፍ አካባቢ ስትሄዱ፣ በየአካባቢው ቅንጡ አብያተ ክርስቲያናትን ታገኛላችሁ። የትምህርት ቤቶችን ደወል እንኳን ለመስማት ግን ብዙ ኪሎ ሜትሮችን ማቋረጥ የግድ ይሆንባቸዋል። ደራሲው ዚህ ላይ እንዲህ ይለናል። በእርግጥም የኢትዮጵያ የሺ ዓመታት የስልጣኔ ሂደት እንደ አውሮፓ ሕዳሴ ሁሉንም የህይወት ዘርፎች የሚዳስ አልነበረም። ስልጣኔው በተለይ ጓለ ሲቪላይዜሽን ብለው የጠቀሱት ቁሳዊና ኪነጥባዊ መራቀቆች ጭራሽ አልነበሩበትም ለማለት ይቻላል። ከክርስትና በፊት የተደነቁት የሐውልትና የመስኖ ቦዮች መሐንዲሶች ምናልባትም በዘመኑ መጤ ቅኝት ተገፋፍተው በታቦት ቀራጭነት ብቻ ተወስነዋል። መርከቦች ተረስተዋል። የማዕድን ጉድጓዶች ተመልካች አጥተዋል። ነገስታት ሳይቀር ድንገት እየተነሱ መናኝ ወጣቸው። ብሩህ ዓለምነህ የኢትዮጵያ ፍልስፍና በሚል ርዕስ በ2010 ዓ ም ባሳተመው በእኔ እምነት የግድ ሊነበብ በሚገባውና ለዚህ መጣጥፍ በብዙ መንገድ ግብዓት በሆነልኝ መጽሐፍ እንዲህ ይላል ይለናል ደራሲው በአንድ ሺ አምስት መቶ ዓመታት የቤትውና ዘመናችን ውስጥ ተቃርኖን አጥፍተን በአንድ አይነት የአንብሮ ሐሳብ ላይ ብቻ ተቸንክረን ስለቀረን አስተራረሳችን፣ የቤት ቁሳቁሶቻችን፣ የሥራና የመጓጓዣ መሳሪያዎቻችን፣ የቤት አሰራራችን፣ አመጋግባችን፣ አስተሳሰባችን ሁሉ ለውጥ አልተየበትም። ሙያችን ሁሉ የምንኩስና ክርስትናን መተንተን ሆነ። ለአንድ ሺ አምስት መቶ ዓመታት መጽሐፍ ቅዱስን ስንጠቅስና ስናብራራ ከራሳችን አንድ ሙያ እንኳን ሳናፈልቅ ዘመናችንን በላን። እውቀትም ስነ መግባርም ህይወትም እስትንፋስም ርእይም ህልምም ሁሉ መንፈሳዊ ህይወት ብቻ ሆነ። መንፈሳዊ ህይወት የማናቸውም ነገር መጨረሻና መደምደሚያ ሆነ። ብሩህ በዘርዓ ያቁባታታ መነሻነት የኢትዮጵያን ስልጣኔ ባየበት በዚህ መጽሐፍ ምንኩስና የስልጣኔውን የእድገት ሂደት ያቀጨጨ ዋነኛ አስተምሮ ነበር የሚል መደምደሚያ አቅርቧል። ለዚህም ማሳያ በስድስተኛው መቶ ክፍለ ዘመን ወደ ኢትዮጵያ ከመጡት ዘጠኙ ቅዱሳን አንዱ አባ ጴንጤሊዮን አፄ ካሌብን ጨምሮ 1500 ሰዎችን ማመንኮሳቸውን ይጠቅሳል። ነገሩ ግን መች በዚያ ብቻ የሚገደብ ሆነ። የምንኩስናው መንፈስ እንደ ሰደድ እሳት በሁሉም አማኝ ልብ ተዘርቶ በጥቂቱ የሚረካ የማይጠይቅ አሜን ለማለት ብቻ የሚጣደፍ ህዝብ ፈጠረ። ለሺ ዓመታት የቀጠለው ይኸው ነው። ማን ኢዝ ዘ ሜጀር ኦፍ ኤቭሪቲንግ የሚለው የግሪካዊ ፕሮታጎራስ አስተሳሰብ በድረ ክርስትና ለተፈጠረው ትውልድ ትርጉም የሚሰጥ አልነበር። ጣፈንታውን በራሱ እጅ ለመወሰን ከመታተር ይልቅ ለእያንዳንዱ አጥቃቅን ግቡ መከናወን ቁጭ ብሎ አምላኩን የሚወተውጥ ጥገኛ ህዝባዊ አስተሳሰብ ተገነባ። ዛሬም ድረስ ይኸው አስተሳሰብ እየፋፋ ቀጥሏል። በቀደመው የኢትዮጵያ ታሪክ ውስጥ ቤትን ለማሳመር ሰንጋርዶ ለመብላት ሹም መሆን ወይም የሹም ፍቃድ ማግኘት የግድ እንደነበር ስንቶቻችን እናውቅ ይሆን? ከአጼ ምኒልክ ቤተ መንግስት በላይ ቤቱን በመገንባቱ ብቻ ስለተገረፈው ሹምስ አለቃ ለማ ኃይሉ በተረኩልን በቤቱ ጠጅ ጥሎ ለኪዳነ ምሕረት ንግስ ወዳጆቹን በመጋበዙ ተከሶ አፄ ዮሐንስ ችሎት ፊት የቀረበውን ገበሬ ታሪክ መነሻ በማድረግ አለማየሁ ገላጋይ ሲጽፍ ብዙዎቹ የሀገራችን ገዥዎች የግዛት ዘመናቸውን ያጠቃለሉት በህዝቡ ላይ ስራ የሚጠላ ዛር ሆነው ነው ማለት ይቻላል። የተሻለ የሚመኝ ሀብት የሚያካብት ሽፍታ የሚል ቅጥያ ይወጣለታል። ብሩህ አለም ነው ሆነ ፕሮፌሰር መስፍን ወልደ ማርያም መክሸፍ እንደ ኢትዮጵያ ታሪክ የሚያስረግጡት ይህንኑ ነው። እስከ አጼ ኃይለ ሥላሴ ዘመን መገባደጃ ድረስ ለሺ ዓመታት በኢትዮጵያችን ሰርቶ ነግዶ ከማትረፍ ይልቅ መሾም ወይም ስልጣን በኃይል መንጠቅ ለመክበር ብቸኛው አማራጭ ነበር። እስከ አጼ ኃይለ ሥላሴ ዘመን መገባደጃ ድረስ በአብዛኛው የኢትዮጵያ አካባቢዎች ንግዱን ይቆጣጠሩት የነበሩት ግሪካውያን፣ አረመኖች ወይም አረቦች ነበሩ። ከአክሱም ዘመን በኋላ ስንፍና ለቅ ተስፋፋ። የእጅ ሙያ ያላቸውን ሰዎች ማንቋሸሽ፣ በሽሙጥ ስም መጥራት ባህል ሆነ። ባህሩ ዘውዴ ፖይነርስ ኦፍ ቸንጅ ኢን ኢትዮጵያ በተሰኘው መጽሐፋቸው አጼ ምኒልክ ቢጨንቃቸው ይህንን የተሳተ ልማድ ለመስበር በ1903 ዓ.ም ምረት የመቀጮ አዋጅ ማውጣታቸውን ያስነብቡናል። ተመልከቱ። በሺህ ዓመታት ሂደት በአባይ ርብና አንገረብ ወንዞች ላይ ከተሰሩት ድልድዮች በስተቀር በኢትዮጵያ ስልጣኔ ታሪክ ለህዝብ ጥቅም ሲባል የተሰራ አንድስ ነገር እንኳን አልነበረም። የሆነ መንገድ፣ የሆነ ቤተ ተውኔት ብቻ አንድ የሆነ ነገር እንኳን ላሊበላን ጨምሮ የፋሲል ግንብ የመሳሰሉ ገልቱ ህንፃዎች አንድም ለነገስታቱ ክብር አሊያም ላምልኳቸው እጅ መንሻ የተሰሩ ናቸው ይለናል ደራሲው። የነገስታቱ ዋነኛ ቁም ነገር ማስገበርና ደብር መስራት ብቻ ይመስላል። ለዚህ ሲሆን የአጼ ፋሲለ ደስ የርብና አባይ ድልድዮች፣ ያሁሉ ያ ሁሉ መወድሳዊ ቅኔ። የምሽ ጎድጎዱ ሌላም ነገር ነው። የጥበብ ወይም የቅኔ ነገር ተነሳም አይደል? በእርግጥ ቅኔው፣ ዝማሬው፣ ዝማሜው፣ የስዕልና የጽሕፈት ጥበቡ በኢትዮጵያ ታሪክ ውስጥ ምናልባትም ከሺህ ለሚልቁ ዘመናት ሲከወን ሲከናወን ነበር። ሆኖም ክዋኔው ሁሉ ከሃይማኖታዊ ተግባራት ውጭ የሆነውን የህይወት ፈርጅ ለመዳሰስ የማይችል ስንኩል ሆኖ አልፏል። ኪናዊ ክዋኔው በሃይማኖት አስተምሮ ብቻ የተቀነበበ በመሆኑ መምህር ኮንፊሸስ እንዳለው ለርኒንግ ዊዛውት ታውት ላቦር ሎስት አይነት ነበር። ኃይለ ወልደ ሚካኤል የተባሉ ጸሐፊ በነሐሴ 1961 ዓመተ ምህረት ባወጡት መጽሔት ባህልና የመምህርነት ሙያ በሚል ርዕስ ባቀረቡት ጽሑፍ በ15ኛው ክፍለ ዘመን ወደ ኢትዮጵያ ስለመጣ አንድ ሳሊ ይጠቅሳሉ። ሳሊው ራንካሊዮኒ ይባላል። በዚሁ የኢትዮጵያ ቆይታው ድንግል ማርያም ኢየሱስን በግራ እጇ ታቅፋው የሚያሳይ ምስል በመሳሉ ብቻ የግድያ ሙከራ ተሰንዝሮበታል። በግራ እጇ እንድታቀፈው በመደረጉ ብቻ። ይህኛው ታሪክ ያፈወርቅ ገብረ ኢየሱስ ነው። እትጌ ጣይቱ ባሰሩት ቤተ ክርስቲያን እቴጌይቱ ወደ ግራ ዙረው ከፊል የፊት ገጻቸውን ወይም አንደኛ አይናቸው ብቻ የሚታይበት ስዕል በመሳላቸው ከእቴጌይቱ የመረረ ጥላቻ አትርፈዋል። ከተለመደው ውጭ የሆነ አሰሳል በመሆኑ ሰይጣናዊ ትርጉም ተሰጥቶታል። ጥበቡ፣ ቅኔው፣ ዘፈኑ፣ ስዕል፣ ቅርጻ ቅርጹ በእርግጥ ነበር። ሆኖም ጥበቡን የሚጋልበው የሃይማኖት ቀንበር ዝንፍ የማይል ጥብቅ በመሆኑ ክዋኔውን በምረት የለሽ ግንድ አጉብጦታል። የመካከለኛው ዘመን ኢትዮጵያውያን ሰዓሊዎች እንደ ኮፒ ማሽን የተለመዱ ምስሎችን በማብዛት ሲታክቱ በአውሮፓ እነ ሚካኤል አንጀሎ እነ ራፋኤል እነ ዳቪንች በነጻነት ይራቀቁ ነበር። የኢትዮጵያ ሙዚቃ ስዕልና ኪነ ጥበብ እንደገና ከሀያኛው ክፍለ ዘመን ጀምሮ እንደገና ዳዴ ለማለት የተገደደው ስለዚህ ይሆን? አምባሳደር ብርሃኑ ድንቄ ጥበቡን ስለተጫነው ጥብቅ ሃይማኖታዊ ቀንበር በአልቦ ዘመድ መጽሐፋቸው አለሳልሰው ሲያነሱ ያለፈው የኢትዮጵያ ማህበራዊ ስርዓት በእንግሊዝ ሀገር ቪክቶሪያን ኤጂ እየተባለ ከሚጠራው የበለጠ ጠንቃቃ ነበር ማለት እንችላለን ይላሉ። ይቀጥሉና ግዕዛውያን አባቶች ተፋቅሮ ነክ ወይም ሮማንስ የሚያሳይ ፈጠራ ያላቀረቡበት ምክንያት ምናልባት የቤተ ማህበሩን ስርዓት ለማክበር ሳይሆን አይቀርም እላለሁ። ተፋቅሮነ ወይም ሮማንስ ያለው ስነ ጽሑፍ ለማንበብ የሚፈልጉ ግዛውያን አባቶች ፍላጎታቸውን ለማስደሰት የቻሉት ምናልባትም በመሐልየ መሐልይ ዘሰሎሞን በተባለው መጽሐፍ መሆን አለበት ይላሉ። ዛሬስ ቢሆን ጥበቡን ማህበራዊ ኑሯችንን ከሃይማኖቱ ጥብቅ እቅፍና መንጋጋ ፈልቅቆ ነጻ ማውጣት ተሳክቶልናል? እንዲህ ሌላም ከኢትዮጵያ ስልጣኔ የተቀነሰ ስንኩል ገጽ እንሆ ፖርቹጋላዊ ቄስ ሪካርዶ አልቫሬዝ በ1520ዎቹ ወደ ኢትዮጵያ መጡ። ያየውን የጉዞውን ዝርዝር ሁኔታ ጽፎ ነበር። መጽሐፉም ከጥቂት አስርት ዓመታት በፊት ኢትዮጵያ ፖርቹጊዞች እንዳዩት ተብሎ ተተርጉሞ አንብቤያለሁ። አልቫሬዥ በዚሁ መጽሐፍ ላይ እንዲህ የሚል ትዝብት ከትቧል። ኢትዮጵያውያን ርቀትም ሆነ ጊዜ መለኪያ የላቸውም። ከዚህ እስከዚያ ምን ያህል ይርቃል ሲባሉ በእግር ከሄድክ ፀሐይ ስትጠልቅ፣ በበቅሎ ከሄድክ ፀሐይ ስታቆለቆል ትደርሳለህ ይላሉ እንጂ እንዲህ የሚል ኪሎ ሜትር ይሆናል አይሉም። በሁለተኛው የጣሊያን ወራ ጊዜ ከኢትዮጵያ ጎን የተሰለፉት ኩባዊ ኮሎኔል አርሃንድሮ ዴልቫዩን ሆነ ቼካዊ አዶልፍ ፓርለሳክ ይህን መሰል ትዝብት አጋርተውናል። ኢትዮጵያውያን ምንም ሳይጠረጥሩ የጠላትን ጦር በመሰለል የተካኑ ቢሆኑም የጦርን ሁኔታ ብዛትና አደረጃጀቱን ሲጠየቁ ግን ብዙ በጣም ብዙ ከማለት ውጭ የተጠጋጋ ግምታዊ የቁጥር ትንተና ማቅረብ አይችሉም። ከአጼ ልብነ ድንግል ዘመን እስከ ሁለተኛው የጣልያን ዱራ ድረስ ለአራት መቶ ዓመታት ያችኑ ዳዊትና ጦር ብቻ ታቅፈን ተንከርፍፈን ሳንሻሻል ስንጠብቅ ተገኝተን በነ ጊበን ቢዘበትብን የሚገርም ነውን? ለነገሩስ ቁጥሩም ፊደሉም ነበረን እኮ። ለዚያም ለአፍሪካ ብቸኛና ብርቅ። አዎ የኢትዮጵያ ስልጣኔ የሰጡትን ለምን ሳይል የሚያቅፍ ያጎረሱትን ሳያላምጥ የሚውጥ ነበር። የእኛ ስልጣኔ ከመጠየቅ ጋር አይተዋወቅም፣ ከማድነቅ ጋር ኩርፍ፣ ከመመርመር ጋር ሆድና ጀርባ ነው። ቀለሙ ዝንቅ የሆነ ድቅር መልክ ነበረው። በእርግጥ ኢትዮጵያ ሥልጡን ሀገር ነበረች። ነገር ግን ስልጣኔው የሚቆራረጥ ገጽታ ነበረው። እናስ እስከ የክሽፈት መልኩ ኢትዮጵያዊ ስልጣኔ ምን ይመስል ነበር? ክርስትናስ ኢትዮጵያዊ ስልጣኔን ከማሰናከል ባለፈ ለኢትዮጵያዊ ስልጣኔ ያዋጣው ቀለም ምንድነው? የኢትዮጵያን ታሪክ የምጽፋ አንተ ግን እዚህና እዚያ የተነጋገሩ ህንፃዎችን ብቻ እያሳየ በደፈና ኢትዮጵያ ስልጡን ሀገር ነበረች አትበለኝ። የማይዳሰሰውን አሳየኝ። ግብሩ ከቀረጡ ቁንድላው፣ ሹርባው ሸማው ከድሪያው ሸክላው ከሸክላው፣ ፉከራው ከሽለላው፣ ሙሾ ከንጉርጉሮው፣ አዝማሪው ከዘማሪው፣ ቅኔው ከብሂሉ፣ አፈታሪኩ ከልቦና ውቅሩ፣ ጉራጌው ከአደሬው፣ ሌላው ከሌላው የወረሰውን የነጠቀውን የተዋዋሰውን የተመሳሰለበትን እንደ ህብረ ቀለም የደመቀ ምስል አሳየኝ አንላቀቅ ይላል። ይህ ሐሳብ የደራስ ያዕቆብ ብርሃኑ ቢሆንም አሁን ላይ በሀገራችን ብሎም በዓለም ደረጃ እየታየ ባለው ጸረ ኦርቶዶክሳዊ እንቅስቃሴ የሚስተዋል ጉዳይ ነው። በመሆኑም በምዕራፍ ሁለት መርሃ ግብራችን እውን ቤተ ክርስቲያን ለሆነውና እየሆነው ላለው ሀገራዊ ችግር ተጠያቂ ናትን? የሚለውን ምላሽ የሊቃውንትን ሐሳብ አካተን የምንመለስበት ይሆናል። መልካም ሳምንት።